በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትባረክ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላየት ቅዱስ ቅዱስ ቅዱስ ተብሎ ይመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳያይ ሳይመለከት ለዚች ሰዓት ለዚች እለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰግን የመስቀል ስር ስጦታችን የመስቀል ስር እናታችን ንጽተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምፅ የምትሰሙ ሁሉ እንኳን ለመላእክት አለቃ ለቅዱስ ሚካኤል ዓመታዊ በዓል በሰላም በፍቅር አደረሳችሁ። እንኳን ለሰው ወገን ለሚያዝንና ለሚራራ በእግዚአብሔር ጌትነት ፊት ሁልጊዜ በመቆም ለፍጥረት ሁሉ ለሚማልድ ለመላእክት አለቃ ለቅዱስ ሚካኤል በዓል እንኳን በሰላም በፍቅር አደረሳችሁ። ወገኖቼ ኦርቶዶክሳውያን፣ እኛ ኦርቶዶክሳውያን ቅዱሳን መላእክት ሁሌም ስለኛ ይለምናሉ፣ ስለኛ ይጸልያሉ። መከራ እንዳይገጥምን ችግር እንዳይገጥመን በዚህ ዓለም ስንኖር ያለ ዕድሜያችን እንዳንሞት እንዳንቀዘፍ በመንገዳችን ሁሉ ፈተናዎች እንዳይገጥሙን ቅዱሳን መላእክት ዘወትር ይጠብቁናል። መላእክቶቹን ስላንተ መላእክቶችን ስላንተ አዝዝልሃለሁና ይለናል የመላእክት አለቃ ቅዱስ ሚካኤል በዚህ ዕለት ትልልቅ ታምራትን ህዳር አስራ ሁለት ትልልቅ ታምራትን የሰራበት ሰዎችን የተራዳበት ዕለት ነው። ኦርቶዶክሳውያን ልጆቻችን ታላቁ መልአክ ቅዱስ ሚካኤል ለኦርቶዶክሳውያን ይድረስልን። ታላቁ መልአክ ቅዱስ ሚካኤል ከእግዚአብሔር በተሰጠው ስልጣን ለሀገራችን ለኢትዮጵያ ሰላምን ይላክልን ለሀገራችን ለኢትዮጵያ ውስጥ ላሉ ኦርቶዶክሳውያን ምዕመናን፣ መናነያን፣ መነኮሳት በዓለም ላሉት ሁሉ ሰላምን ይላክልን። ታላቁ መልአክ ቅዱስ ሚካኤል አይደለም ለሰው ልጆች ለፍጥረት ሁሉ በዱር ባራ በዱር ላሉት አራዊት ሁሉ የሚያዝን የሚራራ መልአክ ነው ወገኖቼ በጭንቀት ውስጥ ያላችሁ ወገኖቼ፣ በሐዘን ውስጥ ያላችሁ ልጆቼ፣ ታላቁ መልአክ ቅዱስ ሚካኤልን በሕይወታችን ፈጥነህ ድረስልን በሉት። ታላቁን መልአክ ቅዱስ ሚካኤልን አንተ በሕይወታችን ተመላለስ በሉት። ታላቁ መልአክ ቅዱስ ሚካኤልን በጭንቀታችሁ ጊዜ፣ በሐዘናችሁ ጊዜ፣ በችግራችሁ ጊዜ ፈጥነህ ድረስልን በሉት። እሱ ደግ መልአክ ነውና፣ እሱ ሩህሩህ መልአክ ነውና ቱርክሳውያን አሁን በእውኑ ማን ነው እግዚአብሔርን ጠይቆ ከመከራ ያልዳነ? ታላቁ መልአክ ቅዱስ ሚካኤል በዚህ ዕለት እስራኤልን ከግብፅ ባርነት ሲወጡ ከሊቀ ነቢያት ሙሴ ጋር በሆነ ህዝብ መንገዳቸውን ሁሉ እየመራ የኤርትራን ባህር የከፈለላቸው የኤርትራን ባሕር የከፈለላቸው ቀን ነው። የኤርትራን ባሕር የከፈለበት እለት ነው። ከግብጽ ባርነት ኦርቶዶክሳውያን ሲወጡ በሊቀ ነቢያት ሙሴ አማካኝነት በመንገዳቸው ሁሉ ቅዱስ ሚካኤል ይጠብቃቸው ነበር። በመንገዳቸው ሁሉ የኤርትራን ባሕር ከፍሎ ከመከራ አዳናቸው፣ ከጠላት አዳናቸው። ኦርቶዶክሳውያን ዛሬ በጭንቀት ውስጥ ያላችሁ ልጆች፣ ዛሬ እግዚአብሔር እኔ ወገን የለኝም ሰው የለኝም የሚረዳኝ የለኝም የምትሉ ሰዎች ቅዱስ ሚካኤል ፈጥኖ ይደርስላችኋልና ቅዱስ ሚካኤልን ፈጥናችሁ ለምኑት። አንተ ድረስልን በሉት፣ ከእግዚአብሔር በተሰጠ ስልጣን ከመከራ ታደገን በሉት፣ ከጭንቀት አውጣን በሉት። ኦርቶዶክሳዊ እግዚአብሔር ገና የልቦናችንን መሻት አውቆ በቅዱስ ሚካኤል አማካኝነት በቅዱሳን መላእክት አማካኝነት በቅዱሳን ጻርቃን አማካኝነት በቅዱሳን መላእክት አማካኝነት ይረዳናል፣ ያግዘናል፣ ከችግር ያወጣናል፣ ከችግር ይታደገናል። ታዲያ ለምን ትጨነቃላችሁ? ይህ ብቻ አይደለም። ለነዌ ልጅ ለነብዩ ለቅዱስ ኢያሱ የተገለጠበት ዕለት ነው ዛሬ ዱራታዎስ እና ሚስቱን ቴዎብስታ የረዳበት እለት ነው። ኦርቶዶክሳውያን እለት ነው። ሌሎችም ቅዱሳን ነጻድቁ አጼ በእደ ማርያም የረፍታቸው ቀን ነው። የመጥምቀ መለኮት ቅዱስ ዮሐንስ ራሱ በደብረ ማህው የታየችበት ትልቅ በዓል ነው። ሌሎችም ቅዱሳን በዓላታቸው በዚህ ዕለት ይከበራል። ይህንን ድምፅ የምትሰሙ ወገኖች ሁሉ ልብ በሉ። አስተዋይ ልቦና ከሌለ መዳን አንችልም። አሁን ብዙዎች የምንሸወደው እኛ እግዚአብሔርን ሳንሰማ እግዚአብሔር እንዲሰማን እንፈልጋለን። ቅዱስ ሚካኤል ፈጥነው እግዚአብሔርን ሳንሰማ ያ ማለት ምንድን ነው? በህጉ በትዕዛዙ ጸንተን ሳንኖር እግዚአብሔር እንዲሰማን የምንፈልግ ብዙ ኦርቶዶክሳውያን አለን። ዛሬ ብዙዎች ከእግዚአብሔር ልጅነት የወጡበት ዕለት ነው። ዛሬ ብዙዎች ከድንግል ማርያም ፍቅር የተለዩበት ዘመን ነው። ዛሬ ሰው ይባክናል። እንዴት የሰው ልጅ በዚህ ዓለም ሲኖር ውሱን እድሜ እንደተሰጠው እያወቀ ሞት በትከሻው ያለ መሆኑን እያወቀ ሞት የሚስማመ መሆኑን እያወቀ እንዴት በኃጢአት ይመላለሳል? ኦርቶዶክሳውያን፣ እንዴት መልካም ከማድረግ እንዴት ይቆጠባል? ኦርቶዶክሳውያን እኛ እቺ ዛሬ የምናያት ዓለም እኮ የምታልፍ ናት። የምትጠፋ እኳ ናት። ቅዱስ ጳውሎስ ምንድን ነው ያለ? እኛ ሀገራችን በሰማይ ነው ሆነ ይል ያለ ሀገራችን በሰማይ ነው እኮ ነው ያለ። ይሄ እንግድነት ሀገራችን እንደሆነ እኮ ያስረዳናል። ስለዚህ ታላቁ መልአክ ቅዱስ ሚካኤል ዛሬ ትልልቅ ታምራትን ያደረገበት ዕለት ነው። በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ ጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ሆኖ የተሾመበት በዓሉ ነው። የመላእክት ሁሉ አለቃ ሆኖ የተሾመበት ዕለት ነው። ኦርቶዶክሳውያን፣ ይህም ብቻ አይደለም። የነዌ ልጅ እያሱን የረዳው በንጉስ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ እያሱ ያየው በዚህ ዕለት ነው። ማንም ቅዱስ ሚካኤልን ከኛ ሰዎች ወገን ነህን ወይስ ከጥላቶቻችን ወገን ነህን? አለው እያሱ። እኔስ የእግዚአብሔር የሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ቅዱስ ሚካኤል ወደ ሕይወታችሁ ይምጣ። ቅዱስ ሚካኤል ወደ ሕይወታችን ይምጣ። ኦርቶዶክሳውያን እስኪ ወደ ሕይወታችን ና በሉት። እስኪ እናና ሕይወታችን ባርከው በሉት። እናና ትዳራችን ባርከው በሉት። እናና ትዳር እያሰባችሁ ወደፊት አሳብ ያላችሁ ሰዎች ህይወታችንን ባርከው አንተ አስተካክደልን ስልጣን ከእግዚአብሔር ተሰጥሃንና፣ በሉት ቅዱስ ሚካኤልን ኦርቶዶክሳውያን ልጆች። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለት ሰገደለት። ኦርቶዶክሳውያን በእኔ በባህሪያ ዘንድ ምን አቁሙሃን አለው። እግዚአብሔር የሰራዊቱን አለቃ ቅዱስ ሚካኤል ኢያሱን፣ የቆምኩባት ምድር የከበረች ቦታ ናትና ጫማን ከእግር አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጃችሁ ኢያሪኮን እንሆ አስገባታለሁ አለው። ይህም የከበረ መልአክ በቅዱሳን ሰማዕታት ጋራ ጋር በመሆን ገላቸውን እስከሚፈጽሙ የሚያጽናናቸው የሚያስታግሳቸው ቅዱስ ሚካኤል ነው። ማንን? ቅዱሳንን። ማንን? ሰማዕታትን። ገላቸውን እስኪፈጽሙ ድረስ የሚያጽናናቸው መልአክ ቅዱስ ሚካኤል ነው። ኦርቶዶክሳውያን ይሄ ብቻ አይደለም። እግዚአብሔር የእግዚአብሔር ወዳጅ የሆነ ስሙ ዱራ ታወስ የሚባል አንድ ሰው ነበረ ይላል። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የባለው መታሰቢያ ያደርጉ ነበር ይለናል፣ ያደርጉ ነበር ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ ይላል። እንግዲህ ልብ በሉ ኦርቶዶክሳውያን፣ አስተዋይ ልቦና ከሌለን መዳን አንችልም። ቅዱስ ሚካኤልን መውደድ ማለት አሁን ብዙዎቹ ካላችሁ ስጡ ስንላችሁ ትቸገራላችሁ። እግዚአብሔር አትርፎ የሰጣችሁ እኮ ለሰው እንድትሰጡ ነው እንጂ ለአንድ ክርስቲያን የዕለት ምግብ እኮ ነው። በዛ የሚባል የዓመት ምግብ ነው። ኦርቶዶክሳውያን እግዚአብሔር አትርፎ የሚሰጣችሁ ግን ለድሃዎች እንድሰጡ ለምስኪኖች እንድሰጡ በቅዱስ ሚካኤል ስም እንድትዘክሩ በቅዱሳን መላእክት፣ በቅዱሳን ጻድቃን ሰማዕታት፣ በእናቱ በእናታችን በድንግል ማርያም ስም እንድትዘክሩ በራሱ በመድኃኔዓለም ስም እንድትዘክሩ ነው አትርፎ የሚሰጣችሁ። ድሃዎችን ስጡ አብሎ አጠጡ ስንላችሁ ብዙዎች ዛሬ ነገ እያላችሁ ከበረከት የምትርቁ ስንቶች ናቸው ኦርቶዶክሳውያን ይሄ ዱራታዎስ ግን የሚስቱን ልብስ ዞ የእሱንም ልብስ ይዞ ሊሸጥ የቅዱስ ሚካኤል ዝክር መታጎል የለበትም ብሎ ሄደ። ወጣ ወደየት? ወደ ገበያ ወጣ ሄደ። የመላእክት አለቃ ቅዱስ ሚካኤልን በታላቅ መኮንን አምሳል ለዱራታዎስ ተገለጠለት ይላል። ወደ ባለበጎች ሂዶ በርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሂዶ አንድ አሳ እንዲወስድ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለስንዴም እንዲሄድ እና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ቅዱስ ሚካኤል ፈጥኖ ደረሰበት፣ ደረሰለት። ሲቸገር እኮ ነው። ይህ ዱራታውስ ከሚስቱ ጋራ የቅዱስ ሚካኤል ዝክር ሊታጎልብኝ ነው፣ የለኝም ዳና ይብለው ዳኔት ችግረኛ ነ ብሎ ስጀግር ቅዱስ ሚካኤል ፈጥኖ ደረሰለት። ቅዱስ ሚካኤል ወደ ሕይወታችሁ ፈጥኖ ይድረስላችሁ። ቅዱስ ሚካኤል ወደ ሕይወታችን ፈጥኖ ይድረስልን። ኦርቶዶክሳውያን ልጆቻችን አትጨነቁ። አደራ ነው የምላችሁ። አትጨ አትጨነቁ ቅዱስ ሚካኤልን ውደዱ፣ እግዚአብሔርን ውደዱ፣ በእግዚአብሔር ታመኑ። ሁሉ ይሳካላችኋል፣ ሁሉ ይደረግላችኋል። ይሄ ዱራታዎስ ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱን በተመለሰ ጊዜ በረከት ሁሉ ቤቱ ተመልቶ አገኘ። እጅግም አደነቀ። የዚህን የከበረ መልአክ የበዓሉ መታሰቢያ እንዳስለመደ አደረገ። የተራቡ ድሆችን ሁሉ ጠርቶ መገባቸው ወደየቤታቸውም አሰናበታቸው። ልብ በሉ ኦርቶዶክሳውያን፣ የለኝም ተቸግሬ፣ ያለሁ ምስኪነይ፣ ስራ የለይ፣ ትዳር የለይ፣ እግዚአብሔርን ጠይቄው አልሰማይ የምትሉ የምትጨነቁ ሁሉ ጽድቀታቸውን በእግዚአብሔር ተውት፣ ለእግዚአብሔር ተውት። አንተ ያልከው ይሁን አንተ ህይወቴን አስተካክልልኝ ህይወቴን አስተካክልልኝ ቅዱስ ሚካኤልን ፈጥነህ ላክልኝ ወዳጆችን፣ ቅዱሳን መላእክትን ላክልኝ ብላችሁ እግዚአብሔርን ጠይቁት። እናታችን ድንግል ማርያምን ጠይቋት። ፈጥኖ ቅዱስ ሚካኤል ይደርስላቸዋል። ፈጥነው ቅዱሳን መላእክት ይደርሱላቸዋል። ይህ ሰው ተቸግሮ እኮ እንግዲህ፣ ፍቅር እንደዚህ ነው። የሚስቱን እና የሱን ልብስ ሊሸጥ ነው የወጣ ቅዱስ ሚካኤልን ፍቅሩን አየና ቤቱን ሁሉ በበረከት ሞላለት፣ ይለናል። ደስ ይበላችሁ። ቤቱ ሁሉ በበረከት ሞላ፣ ህይወታችሁ በበረከት ይሞላ። መንፈሳዊ ልጆች ለምን ይመስላችሁ አንዛሬ በረከት ያጣ ነው? ስስታሞች ስለሆነ እኮ ነው። አሁን አንዳንድ ሞኝ ሰው ለእግዚአብሔር ሰጡ የሚጎልበት ያለው ይመስላል። ኦርቶዶክሳውያን ለእግዚአብሔር ሰጦ የተቸገረ የለም፣ ያጣ የለም፣ የጎደለበት የለም። እንዲው አንድ ነገር የምነግራችሁ ምንድን ነው እውነት እውነቱን መነጋገር ስላለብን ነው። ከልብ እግዚአብሔርን ጠይቁት፣ ይደረግላችኋል፣ ይፈጸምላችኋል። ይህ ዱራታዎስ የሚስቱን ልብስ ሊሸጥ እኮ ነው ሄደው፣ የእሱን ልብስ ሊሸጥ እኮ ነው፣ ሽጦ ድሃዎችን ሊያበላ እኮ ነው። ኦርቶዶክሳውያን እናንተ ካላችሁ ስጦ ስንላችሁ እኮ አትራፍርፎ ከሰጣችሁ ረ ከመቶ አስሩ የእግዚአብሔር ስንላችሁ የምትበሉ አላችሁ። ከመቶ አስሩ የሚበላ ክርስቲያን አይባልም። አጥፎ እግዚአብሔር የሚሰጣችሁ እኮ አንድ ምስኪን ሰው አንተ ሰው አለው አቤት በጸሎት ትታመናለህ። እኔ አልጸልይም፣ እግዚአብሔር አትርፎ ሰጠኛ ነው ብዙ ሀብት አለ፣ አንተ ግን የለህም አለው። አይ ወዳጅ አለው ለአንተ እኮ አትርፎ የሰጠህ እግዚአብሔር ረስፎሃን አለው። ይህን ጸሎተኛ ሰው አይ ወንድሜ፣ እኔን እግዚአብሔር አልረሰኝም፣ እግዚአብሔር ሳይሆን የረሰ የረሳ አንተ ነህ አለው። ለምን አለው፣ እንደ እግዚአብሔር እኮ አትርፎ የሰጠህ ለእኔ እንድትሰጠኝ ነው አለው። ኦርቶዶክሳውያን ልጆች፣ ስለዚህ ከዚህ በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገልጦላቸዋል ተገልጦላቸዋል ብዙ ተአምራት አድርጎላቸዋል ብዙ ተአምራት አድርጎላቸዋል። ቅዱስ ሚካኤል እና ይህንን ድምፅ የምትሰሙ ሁሉ የምትሰሙ ሁሉ መንፈሳዊ ልጆች ቅዱስ ሚካኤልን ከልቦናችሁ መውደድ ያስፈልጋል። ዱራታዋስም የአሳውን ሆድ እንዲሰነጥቅ አዘዘው ይላል። በሰነጠቀውም ጊዜ ሶስት መቶ የወርቅ ዲናር በአሳው ሆዳ ተገኘ ይላል። ይህን ሁሉ ያደረገለት ቅዱስ ሚካኤል እኮ ነው። ዱራታዋስ እና ሚስት ቴዎብስታን እንዲህ አላቸው ከዚህ ዲናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴው እዳችሁን ክፈሉ አላቸው የቀረውን ፍላጎታችሁን ይሁናችሁ እግዚአብሔር አስቧችኋልና በጎ ስራችሁን መስዋይታችሁንና ምጽዋታችሁን አስቦ በዚህ አለም አሳመረላችሁ በኋላኛው መንግስተ ሰማያትን አዘጋጅቶላችኋል አላቸው ማነ ይህንን ያላቸው ቅዱስ ሚካኤል ያላቸው ቅዱስ ሚካኤል መልካም ስራቸውን ራሱ ገልጾላችኋል። ኦርቶዶክሳውያን በእውነት እግዚአብሔር አላቸው፣ መስዋይታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ አላቸው። በኋላኛውም መንግስተ ሰማያትን አዘጋጅቶላችኋል አላቸው። ማን? ቅዱስ ሚካኤል መንፈሳዊ ልጆች፣ ቅዱስ ሚካኤል እና በዚህ ዕለት ታላቁ መልአክ ቅዱስ ሚካኤል ብዙ ታምራት ያደረገበት የመላእክት አለቃ ሆኖ የተሾመበት የነዌ ልጅ ኢያሱን ይረዳበት ብዙ ትልልቅ ታምራትን የሰራበት ቀን ነውና ታላቁ መልአክ ቅዱስ ሚካኤል ይጠብቃችሁ። ይጠብቀ የዛሬ ዓመት በሰላም ያድርሰን። ሀገራችንን ሰላም አድርጎ የዛሬ ዓመት በሰላም ሁላችን ያደርሰን። የዛሬ ወር ያደርሰን። መንፈሳዊ ልጆች ይህንን ድምፅ የምትሰሙ ሁሉ ኦርቶዶክሳውያን ልጆች ታላቁ መልአክ ቅዱስ ሚካኤል ሁሌም ይጠብቀናል። ቅዱሳን መላይክ ሁሌም ይጠብቁናል። በየቀኑ የምንሰራትን ቅዱሳን መላይክ መልካም ስራ ከሆኑ ይመዘግቧታል፣ ክፉ ስራም ከሆነ ይትመዘገባለች። ስለዚህ ዕለት ዕለት እጆቻችን ለምጽዋት፣ አንደበታችን ለምስጋና መዘጋጀት አለበት። ይህንን ካደረግንም ህይወታችን ይባረጋል። ይህንን ካደረግን እግዚአብሔር አይደለም ሳናደርግለት የሚያደርግልን ይቅር የሚያደርግልን አምላክ እኮ ነው። ገና ሳንለም ነው የልቦናችንን መሻት አውቆ ያደርግልናል ማለት ነው። የመንፈሳዊ ልጆች እና ታላቁ መልአክ ቅዱስ ሚካኤል የዛሬ ወር የዛሬ ዓመት በሰላም ያድርሰን። እግዚአብሔር ይባርካችሁ። በእውቀት ባለ እውቀት የሰራችሁትን ና የሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች፣ ኑ መልካም ስራ እንስራ። ነገ ሰኞ ህዳር 14 ህዳር ይቅርታ፣ ህዳር 15 የነቢያ ጾም ወይም የገና ጾም የሚባለው ይገባን በዚህ ጾም ሰዓት በአርባ ምናምን ቀናት ብዙ መልካም ስራ እንደምንሰራ ተስፋ አለኝ። እግዚአብሔር ይባርካችሁ። ስለ ነቢያት ጾም ቀጣይ የሚመጣ ሰኞ እንማማራለን። እግዚአብሔር ይባርካችሁ። በእውቀት ባለውቀት የሰራችሁትን እና የሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርካችሁ። መንፈሳዊ ልጆች ኑ መልካም ስራ እንስራ። ኑ የጽርቅ ስራ ስራ እንስራ። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። መንፈሳዊ ልጆች